ሰላም ጤና ይስጥልኝ። ተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በእያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ዛሬ ቅዳሜ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማችኋለሁ። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ይጠይቃለሁ። ቀጥታ ወደ መረጃዎች ነው የማልፈው፣ መረጃን የማስቀድምላችሁ። ለቀይ ባህር ወደብ ብለን ኤርትራን አኖራትም ያሉት ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ አፋር ኤርትራ ድንበር ተጉዟል። ሜካናይዝድ ኃይሉ እንዲጠናከር ትዕዛዝ የተሰጠው አመራር ተቀብሏቸዋል። በዚሁ በአፋር የኢሳያስ አፈወርቂ ተቃዋሚም አነጋግሯቸዋል ተብሏል። በሌተናል ጀነራል አሰፋ ቸኮል የሚመራው ቡድን አብይን አቀባበል አድርጎለታል። በካናይዝድ እንዲዘጋጅ ስል የነበረው አንዱ እሱ ነበር። እንግዲህ የስንዴ ምርትንም እዚሁ አፋር አካባቢ ላይ በመስኖ እየመረተ የሚገኘውን የጎበኘበት ሁኔታ ነው ያለው አብይ አህመድ ከአፍሪካ አንደኛ ነን ብሏል። በስንዴ ነገር ግን ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ አምስት አሳ ስንዴ በአስራ አምስት ቀን የሚሰፈርላቸው በርካታ ተፈናቃይና ችግርተኞች አሁንም ራብ ላይ ይገኛሉ። ግን በስንዴ አንደኛ ሆነናል ከአፍሪካ ግን እየተራብ እንገኛለን። እጅግ በጣም የሚያሳዝን ነው። በሌላ መረጃ እንግዲህ ሰሞኑን ትላንትናን ጀምሮ እንግዲህ የፋኖ ኃይሎችን ሲመራ ነበር የተባለው በጣም በሚገርም ሁኔታ በትላንትና ሁለት እንግዲህ መከላከያ የሰጠውን መግለጫን ተመልክተው አርበኛ ዘመኔ ካሴ መልስ ምት ሰጥቷል። ቀጥታ ድምፁን አሰማቸዋለሁ። እንግዲህ በአማራ ክልል ጦርነት ከተጀመረ ሁለት ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት በዚህ ሂደት የፋኖ ማሸነፍ ሲያቅታቸው የእናቴ ቀሚስ ጠለፈኝ ማለት የጀመሩበት ሁኔታ ነው ያለው። ጅረናር ምግቤ የውትድርና ብቃት የለውም ብለው ተችቶታል። ታዲያ ብቃት ከሌለው እንግዲህ ለምንድን ነው ሊፈሩት የቻሉ? አንድ ሰው ብቃት የለውም ብሎ ከገለጹ አስተባብሮብኛል፣ ውጊያው በስድስት ዞኖች ዘመቻ አንድነትን ጅረናር ምግቤ ነው በስልክም በአካልም ያስተባበር ብሎ ፍርሃትን ምን አይችልም ካሉት አንድ ሰው በቃ ንቆመተው ነው አይችልም ነው ግን ውጊያውን አስተባብሮብኛል ብሎ የወነጀሉበት ሁኔታ ነው ያለው። ይህንም ተከትሎ እንግዲህ አርበኛ ዘመነ ካሴ በርካታ ጉዳዮችን ያነሳበት ሁኔታ ነው ያለው። በፓርላማው ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ህዝብ ባህልና ጨዋነት የወጣ ከአንድ መሪ የማይጠበቅ የጅብ ቆዳ፣ የጅብ ግልገል ወዘተ የተጠቀሙበት ቃላትም አሳፋሪ ነው። ከአንድ መንግስት ከአንድ ሀገር መንግስት ይሄ አይጠበቅም ያሉት በርካቶች ሀሳብ አስተያየታቸውን እየሰጡበት ሁኔታ መኖሩን ሰምተናል። አድማጮቻችን፣ ተመልካቾቻችን አርበኛ ዘመኔ ካሴ ከዚሁ ከአማራ ፋኖ ጀነራል ምግቤ መርቶታል ከተባለው ጋር ተገናኝቶ ምንድን ነው ያለው? እስኪ እንስማው። አርበኛ ዘመኔ ካሴ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 በዚህ ለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት ሶስት ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማ እና ርማት አካባቢው አንድነቶችን በማበጀት በአመራር እና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅሰው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካም በማፍረስ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 ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዱ የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት አለም ተደነቀ።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 አማራን ጨርሰ ሳታጠፋው በህብረቱ ያጠፋል። በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዙ አዲሱ ትውልድ መቀመቅ ይከታል። ድል አማራዝ። አንድ አማራ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 13 2017 ዓ ም አርበኛ ዘመነ ካሴ። እንግዲህ አድማጮቻችን፣ ተመልካቾቻችን አርበኛ ዘመነ ካሴ ሰሞኑን ሲራገቡ የነበሩት ጉዳዮችን አስመልክቶ የሰጠው አጭር መግለጫ ነው። በጣም እናመሰግናለን። ዘሜ ሌላው የትግራይ ጀነራሎች ከፋኖ ጋር አዛምዶ ያሙበት ሂደት ተቀባይነት የለውም ብሏል። ፋኖቹ ከአብይ በላይ እኛ ነን የተዋጋ ናቸው ብሏል። ፋኖቹ ትጥቅና ስንቅም የሚያገኙት ከራሱ ከአብይ ነው ብሏል። ፋኖቹ ሰሞኑን እንግዲህ ጌታቸው ረዳ ስምንት ቢሊዮን ለታጣቂዎች ወጪ አውጥቻለሁኝ ብሎ አሳውቆ ነበር በሪፖርቱ። ስለዚህ እነዚህ ከኛ ጋር የታሙት የትግራይ ታጣቂዎች ተጠቃሚነታቸው እና ተጠሪነታቸው እንደውም ፋይናንስ እና ሎጂስቲክም የሚቀርብላቸው ከፌዴራል መንግስት መሆኑን በቂ ማሳያዎች እና መረጃዎች አሉ። ስለዚህ ከኛ ጋር የታማበት ሁኔታ አግባብነት የለውም ብሏል ፋኖች። አድማጮቻችን ሌላው ሰሞኑን በአማራ ክልል ላይ በጎንደር ቀጠና ብቻ ስድስት መቶ ሁለት ወታደር ተገልሏል፣ ዘጠና ስምንት ተማርኳል። አራት መቶ ሰላሳ ቁስለኛ ተመዝግቧል ይሄንን ሮይተርስ እና ሌሎች የውጭ ሚዲያዎች የዘገቡበት ሁኔታ ነው ያለው 1120 ወታደር ሞትና ቁስለኛ አድርገናል ብሏል ፋኖቹ እጅግ በጣም ቁጥሩ በርካታ ነው እንግዲህ አድማጮቻችን ተመልካቾቻችን የውጭ ሚዲያም ሽፋን የሰጡበት ሁኔታ ነው ያለው በጎንደር ዙሪያ ዛሬም ለሁለተኛ ቀን የቀጠለ ውጊያ እየተደረገ ይገኛል ምን የተባለው ሰከላ ምዕራብ ጎጃም መረተ በተባለ ቀበሌ አንድ ነጋዴ ወጣትን በመከላከያ ተገሏል። ከረሸኑ በኋላ ሰውነቱን ቆራርጦታል ነው የተባለው። ለመከላከያ እንግዲህ በጣም እጅግ በጣም የሚያሳዝን ነው፣ መከላከያ እየፈጸመ ያለው ለማስተማሪያ ብሎ ነው ይሄንን ያደረጉት ተብሏል። ሕፃናትን ደብድቧቸዋል ነው የተባለው። ሰከላ ያልተነሱ የመንግስት ወታደሮች ሬሳ አሉ ተብሏል። በሌላ መረጃ ባሕርዳር ማራዊ አማሪት ለቆ ወጥቷል የመንግስት ኃይሎች ኩርክ ከተማም የደፈጣ ጥቃት ተፈጽሞ በርካታ ሚሊሻ ሞትና ቁስለኛ መሆኑን ከአካባቢው የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን ውዝግቡ እንግዲህ ተጠናክሮ የቀጠለበት ሁኔታ ነው ያለው። አንዳንድ ጀኔራሎች ህዝቡ ከኛ ጋር ይሰለፍ አለበለዚያ ከፍተኛ ኪሳራ ያስከትላል ጦርነቱ እያሉ ግራ የተጋቡበት ሁኔታ ነው ያለው። ፋኖ አንዳንድ የማጥቃት እርምጃዎችን ጋብ አድርጎ የሰነበተ ቢሆንም ከየት መጣ ሳይባል እንግዲህ ዘመቻ አንድነት ከሁሉም አካባቢ የተንቀሳቀሰ ፋኖው በርካታ እርምጃዎችን ወስዷል። የመከላከያ ሰራዊት የሟች ቁጥር ከፍተኛ ሆኖ ተመዝግቧል። ይሄ ድንጋጤን ፈጥሯል፣ በአመራሩም፣ እንዲሁም በሲቪል ብልጽግና አመራሮች እና በወታደራዊ አመራሮች ቤትም ድንጋጤ ተፈጥሯል። አድማጮቻችን ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። መልካም ሚዲያን ላይክ ሼር እያደረጋችሁ ሰብስክራይብ በማድረግ የአድማሽ ተመልካቾችን ቁጥር እንድታበዙ በአክብሮት እንጠይቃለን።